እንግዲህ ሰሞኑን ሰብአዊነትን ከውስጤ አሟጦ ስለ ሰው ልጅ ያለኝን አመለካከት የሚቀይር ነገር ነው እኔ ላይ የተፈጸመው። በዚህ ማህበራዊ ሚዲያ ዮሀንስ ታሰረ ሲባል ሰምታችሁ ከሆነ ታስሬ ሳይሆን በተደራጁ ቡድኖች አፈና ነው የደረሰብኝ። ሕይወቴንም ያለኝን ነገር ለመንጠቅ እንዲሁም ለሀገርና ለህዝብ ይጠቅማል ያልኩትን የመድኃኒት እጽዋት ልየታና ዘር ማቆያ ድርጅት ለማውደም አስበው የመጡ ሰዎች ነበሩ። አፈናውን የፈጸሙብኝ እግዚአብሔር ረድቶኝ ሰንሰለታቸውን በጥሼ አምልጫለሁ። ካመለጥኩ በኋላም በዙሪያ ያሉ ሰዎች ላይ ብዙ መከራ እየደረሰ ነው። ጉዳዩን አሁን ሕግ አውቆት ኮሚሽን እያጣረው ነው ያለው። እነማን ናቸው የሚለውን ዝርዝር መረጃው ለፍርዱ ለኢትዮጵያ ሕዝብ እነግራችኋለሁ። በምትችሉት አቅም እኔ ከዛ ወጥመድ ውስጥ እንደወጣ ስትረዱኝ ለነበራችሁ ሰዎች ምስጋና ከፍ ያለ ነው ግን እንደዚህ ከሆነ ሰብአዊነት ለህፃን ልጅ ለአራት ዓመት ህፃን ልጅ ያራሩ ገንዘብ እናገኝበታለን ብለው ወስደው አውሬ ያስበሉ ሰዎች ከነዛ ሰዎች እጅ ነው እኔ ሞድቄ የነበረውና ስራቸው ክፋታቸው ብዙ ነው። ህዝቡ ለማልናገረው ብሎ አፍኖ ይዞት ነው እንጂ ለህይወቱ ለውጥ ገንዘብ እየከፈለ ካላመጣት ሞታለህ እየተባለ እየተዛተበት ተሳቆ ያለ እኒህ ሰዎች ናቸው። እኔንም አፍኖኝ የነበረና ግን እኔ ያው እግዚአብሔር አብሮ ስለነበረ ለእኔም ህይወቴ ካለፈበት ውጣ ውረድ ተሞክሮ ለህይወቴ ካለኝ አቋም አንጻር ሰንሰለታቸውን በጥሻም ልጫለሁ። ቢሆንም በእኔ ዙሪያ ላይ ያሉትንም ሰዎች አሁን ማሳደዳቸውን አላቆሙምና፣ እነማን ናቸው? የት ይገኛሉ? ምን ናቸው? ማስረጃ አለኝ። ፎቷቸው፣ ቪዲዮአቸውን ይዣቸዋለሁ። እና እነዚህን ሰዎች ለኢትዮጵያ ህዝብ ይፋ አረጋለሁ። እናንተው ትፈርዱኛላችሁ። እኔም ብቻ አልነበረም እያገዘኝ እያገዙ የጤና መምሪያ የምሰረውን ስራ ወደውት ደግፈውኝ ትራንስፖርት ሰርቪስ እየሰጡ ሹፌሩንም ሳይቀር ዘውት ነበርና፣ ሰው እንዳይጎዳብኝ የመጣችሁት ወደ እኔ ከሆነ እኔን ውሰዱ በሚል ነበር ወደዛ ጫካ እዘውኝ ሄዱ። ግን እዛ ስትሄዱ እውነት ነው የምነግራችሁ። ብቻ እግዚአብሔር ያቀደው ይኖራል። ዳግመኛ ዛሬም በህይወት ሲያኖረኝ ሌላ እቅድ ይኖረዋል ብዬ ያስባለው አለው። የተጨነቃችሁ፣ ስለ እኔ ያሰባችሁ፣ ይኸው ዛሬም በሕይወት አለ። እግዚአብሔር አብሮ ይስላል።